የአስመራና አዲስ አበባ ውጥረት እንደ ፊኛ ተወጥሯል። ይህ ፊኛ አንድ መናኛ መርፌ ጠቅ ካደረገው ቀጠናውን የሚያውክ ግጭት ይፈጠራል። ይህ እንዳይሆን እነ አሜሪካ ከመሸም ቢሆን እየተራወጡ ነው። ባለፈው ሳምንት በውጭ ጉዳይ አማካሪያቸው በኩል ጠቅላይ ሚኒስትር አብይን ያነጋገሩ ሲሆን ዛሬ ደግሞ የአስመራውን ውጭ ጉዳይ ሚኒስተር ኦስማን ሳላህን አወያይተዋል። ፕሮፌሰር አሌክስ ድዋል ከትራምፕ ውጭ አብይና ኢሳያስን ከጦርነት አፋፍ የሚመልሳቸው የለም ቢሎም፣ በአምባሳደር ሌንጮ ሰሞንኛ ጽሁፍ ግን ሁለቱን አገራት ማንም ሀይ ብሎ ሊመልሳቸው እንደማይችል በግልጽ ተናግረዋል። ሻቢያ ከሰሞኑ ተጨማሪ ሜካናይዝድ ጦሩን ወደ አሰብ ግንባር አንቀሳቅሷል በፖለቲካዊ መልኩ ደግሞ ኢትዮጵያ ላይ ያልተጠበቀ ዘመቻ ከፍቶ ነው የከረመው ዘመቻው የአፍሪካ ህብረት ከኢትዮጵያ ይነሳ የሚል ሲሆን ሆኖም ዘመቻው ሳይሳካለት ከሽፏል ፖለቲካዊ ፍጥጫው ወደ ወታደራዊ ግለት ተቀይሯል ሁኔታው ከእጅ ያመለጠ ብርጭቆ ሊሆን ከቋፍ ደርሷል አራት ኪሎና አድሃሉን ከጦርነት አፋፍ የሚመልስ ሃይባይ ጠፍቷል ፕሮፌሰር አሌክስ ድዋል አብይና ኢሳያስን ከጦርነት አፋፍ ሊ መልሷቸው የሚችሉት ዶናልድ ትራምፕ ብቻ ናቸው ሲሉ ኤክራ ሀሳብ ቢያቀርቡም፣ ትራምፕ ግን ውጥረቱን ከቁብ የቆጠሩት አይመስልም። ይህን ተከትሎ ፍጥጫው አይሏል። የኤርትራ ጦርም በቡሬ ድንበር ከፍተኛ የተኩስ ልምምድ ጀምሯል። የሻዕቢያን ተኩስ ልምምድ ተከትሎ የኢትዮጵያ ጦር ከወትሮ በተለየ መልኩ በተጠንቀቅ ሆኖ ሁኔታዎችን እየጠበቀ ነው። ሻዕቢያ ከኢትዮጵያ ጋር መዋጋት እንደማይችል ያውቀዋል። መረጃዎች እንደሚጠቁሙት ኤርትራ ከኢትዮጵያ ጋር ከሶስት ሳምንት በላይ ላይ የመዋጋት ኢኮኖሚያዊ አቅም የላትም። በ1990ው የኢትዮ ኤርትራ ወቅት የኢትዮጵያ ጦር በሁለት ሳምንት ጦርነቱን ማሸነፉ ለዚህ በአብነት የሚጠቀስ ነው። አሁን ደግሞ ኤርትራ ያለችበት ሁኔታ ይታወቃል። በወታደራዊ መልኩም ቢታይ ከአስመራ በተሻለ የኢትዮጵያ ዘመናዊ ጦር አላት። ሰሞነኛውን የኤርትራ ጦር አዲስ የተኩስ ልምምድ ተንተርሰን የሁለቱን ሀገራት አሁናዊ ወታደራዊ ቁመናና አቅም እንፈትሻለን። ኢሳያስ ከኢትዮጵያ ጋር በውክልና እንጂም በፊት ለፊት መግጠም የማይፈልጉበትን ምክንያትም እናያለን። አብራችሁን እንድትቆዩ ግብዣችን ነው። የአሰብ ነገር እየገፋ ነው። ቁርጥ ይመስላል። የአዲስ አበባ ፖለቲካዊና ወታደራዊ መሪዎች ለቀጣዩ ትውልድ የባህር በር ማስረከብ አለብን ሲሉ ቆርጠዋል። ይህን ተከትሎ ኤርትራ ጦርነቱ ሳይጀመር አስቁሙልኝ በሚል ልመናዋን አቅርባለች። ይህ በሆነበት ሁኔታ ግን አዳዲስ ወታደራዊ እንቅስቃሴዎች በስፋት እየተስተዋሉ ነው። በተለይም በኤርትራ በኩል ያሉ እንቅስቃሴዎች እጅግ አስጊ ሆነዋል። አንድ ተጨማሪ ሜካናይዝድ ጦር ወደ አሰብ ግንባር ያቀና ሲሆን ተኩስ ልምምድም እየተደረገ ነው። ምንጮች እንዳሉት የኤርትራ ጦር በደባስማ አካባቢ ከፍተኛ ቁጥር ያላቸውን ብረት ለበስ ተሽከርካሪዎችና ወታደሮችን አስገብቷል። ከባድ የጦር ተሽከርካሪዎች ወደ አካባቢው እየተጠጉ መሆኑንና ወታደራዊ ልምምዶችም እየተካሄዱ መሆኑን ምንጮቹ አክለው ገልጸዋል። ኤርትራ ወታደራዊ እንቅስቃሴ እያደረገችባት የምትገኘው ደባስማ ለኢትዮጵያ የባህር በር ጥያቄ

የአሰብ ወደብ 58 ኪሎ ሜትር ርቀት ላይ እንዲሁም ከኢትዮጵያ የድንበር ከተማ ቡሬ ደግሞ 17 ኪሎ ሜትር ርቀት ላይ የምትገኝ ወሳኝ የድንበር ከተማ ናት። ይህ የወታደሮች እንቅስቃሴ የታየው የኢትዮጵያ ባለሥልጣናት የባህር በር መብታችንን በኃይልም ቢሆን እናስከብራለን የሚሉ አስተያየቶችን ካሰሙ ከሳምንታት በኋላ ነው። የኤርትራ መንግሥት በበኩሉ ይህንን የኢትዮጵያ ፍላጎት አደገኛ እንደራ ሲል በጽኑ አውግዞ ነበር። አሁን በመሬት ላይ እየታየ ያለው እንቅስቃሴ የኤርትራ መንግስት እዛቸውን በተግባር ለማሳየት የወሰደው እርምጃ ሊሆን ይችላል የሚል ስጋትን ፈጥሯል። ፕሬዝዳንት ኢሳያስ አፈወርቂ በጦርነት ከኢትዮጵያ ጋር የመዋጋት አቅም እንደሌላቸው ይነገራል። ለጦርነት አስፈላጊ በሆኑት የሰው ኃይል ኢኮኖሚና ወታደራዊ አቅሞች ኢትዮጵያ የተሻለ አቅም አላት። ሪፖርቶች ይህንን አስረግጠው ይናገራሉ። በቅርቡ እንኳን አዲስ አበባ የሚመረቱ በርካታ ጥፍጦ ጠፊ ድሮኖች ተመርተዋል። 3500 ኪሎ ሜትር የሚወነጨፉ ሚሳይሎች ከሩሲያ ፓኪስታንና አረብ ኤምሬትስ ተገዝተዋል። በየቀኑ ባህር ዳርና ደብረ ዘይት የሚራገፈው ወታደራዊ ቁሳቁስ ለአሰብ ዝግጅት ነው። በአንጻሩ ኤርትራም በአሁኑ ወቅት የጦር ድጋፍ እያገኘች ያለችው ከሳውዲና ግብፅ ነው። የኢትዮጵያ ጦር ባለፉት አስርተ ዓመታት የተለያዩ የሀገር ውስጥና የውጭ ጦርነቶች ውስጥ አልፏል። ባለፉት ሶስት አስርተ ዓመታት ውስጥ የኢትዮጵያና የኤርትራ ጦርነት እንዲሁም ከሁለት ዓመት በፊት ያበቃው ደም አፋሳሹ የሰሜን ኢትዮጵያ የእርስ በእርስ ጦርነት ዋነኞቹ ሲሆኑ ከዚህ ባሻገርም የሀገሪቱ ሰራዊት ለተለያዩ የሰላም ማስከበር ተልዕኮዎች ውስጥ ተሳትፏል። በቅርብ የተደረገው የሰሜን ኢትዮጵያው ጦርነት በሰውና በንብረት ላይ ካደረሰው ውድመት ባልተናነሰ በኢትዮጵያ መከላከያ ሰራዊት ላይ ቀላል የማይባል ጉዳትን ማስከተሉ አይቀሬ ነው። በአንጻሩ የኤርትራ ጦር ከኢትዮ ኤርትራ ጦርነት በኋላ የተሳተፈበት ውጊያ የሰሜኑ ጦርነት ነው። ኢትዮጵያ ጦር ባለፉት ሦስት አስርተ ዓመታት በርካታ እንቅፋቶች ቢገጥሙትም በእነዚህ ፈተናዎች ውስጥ አልፎ፣ ግን ከኤርትራ ጦር ጋር ሲነጻጸር ፈጽሞ የበላይነት አለው። አንድ ተቋም የሁለቱን አገራት ጦር ካነጻጸረ በኋላ ልዩነታቸው የሰማይና ምድር ያህል ነው ይላል። ኤርትራ በኢትዮጵያ ጦር ላይ ብልጫ የወሰደችው በአንድ ጉዳይ ሲሆን እሱም በታንክ ብዛት ነው። በታንክ ብዛት የኤርትራ ጦር በርካታ ታንኮችን በመያዝ ከኢትዮጵያ ጦር የተሻለ ነው። በሌሎች መመዘኛዎች ሲታይ ግን አገሪቱ ጦር ፍጹም ለንጽጽር የሚበቃ አይደለም። የሀገራትን አጠቃላይ ወታደራዊ አቅም በመመዘን ደረጃን የሚሰጠው ግሎባል ፋየር ፓወር በ2025 እትሙ የሀገራትን ከሰራዊት ብዛት እስከ ጥጥቃቸው ድረስ በመፈተሽ የወታደራዊ አቅም ደረጃን ይሰጣል። የ145 ሀገራትን ወታደራዊ አቅም በመመዘን በየአመቱ ደረጃ የሚያወጣው ግሎባል ፋየር ፓወር በምዘናው 60 ያህል የመገምገሚያ ነጥቦችን ይጠቀማል። እነዚህ መመዘኛዎችም ሀገራት ያላቸው ወታ ወታደራዊ ክፍሎች ብዛት፣ ለሰራዊታቸው የሚመድቡት ዓመታዊ በጀት፣ ለሰራዊታቸው የሚያስፈልጉትን አቅርቦቶች በተገቢውና በአስፈላጊው ጊዜ የማቅረብ አቅም፣ ተፈጥሯዊ ሀብት እንዲሁም አገራቱ ካላቸው መልክዓ ምድራዊ አቀማመጥ አንጻር በዝርዝር ይገመግማል። በግሎባል ፋየር ፓወር አሃዝ ኢትዮጵያን ከ145 አገራት 49ኛ ደረጃ ላይ ትቀመጣለች። ኢትዮጵያ በወታደራዊ አቅም በአህጉሪቱ ካሉ 54 ሀገራት የአምስተኛ ደረጃ ላይ የምትገኝ ሲሆን ቀዳሚዋ ደግሞ ግብጽ ናት። ኢትዮጵያ 162 ሺህ የሚሆን አጠቃላይ የሰራዊት ብዛት ያላት ሲሆን ሰራዊቱም በውጊያ ብቃቱም እንደ ወርቅ ተፈትኖ የወጣ ነው። የኤርትራ ወታደራዊ ቁመና፣ እንደ ግሎባል ፋየርፓወር ትንተና ኤርትራ በዓለም አቀፍ ደረጃ ለተዋኛ ደረጃ ላይ አስቀምጧታል። የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ ዓመቱ የግሎባል ፋየርፓወር ኢንዴክስ ላይ በወታደራዊ 45 ሀገራት መቶ2ኛ ደረጃ ላይ ስትሆን አፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች። ከ63 ሚሊዮን በላይ ህዝብ ያላት ኤርትራ በተዋያ መደበኛ ሰራዊትና 130 ተጠባባቂ ኃይል አላት። ሀገሪቱ ለሰራዊቷ 198 ሚሊዮን ዶላር ዓመታዊ በጀት ትመድባለች። ኤርትራ የምድር የአየርና የባህር ኃይል አላት። እንደ ሪፖርቱ የኢሳያስ አፈወርቂዋ ኤርትራ ያሏት የጦር መሣሪያዎች ጊዜ ያለ። የሚደገፍባቸው ናቸው። 300 ያረጁ ቲ 55 ታንኮችና 200 ወታደራዊ ተሽከርካሪዎች አሏት። ምንም የውጊያ አውሮፕላን የሌላትም ሲሆን ነገር ግን ጥገና የሚፈልጉ 10 ሚግ 21 ና ጥቂት ሄሊኮፕተሮች እንዳሏቸውም ሪፖርቱ ጠቅሷል። የሁለቱ ሀገራት ወታደራዊ ቁመና ይህንን የሚመስል ነው። የሀገራቱ ወታደራዊ አቅም አራምባና ቆቦ የሚባል ቢሆንም እንድ ሳውዲና አረብ ምሬት ሲያሉ የገልፎ ሀገራት የጦርነቱን አቅጣጫ የመወሰን አቅም እንዳላቸው ግን ይነገራል። ከዚህ በተጨማሪም አብይ ኢሳያስም የሚያስጣጥቋቸውና የሚደግፏቸው ተቃዋሚ ኃይሎች በጦርነቱ ሊሳተፉ ስለሚችሉ የጦርነቱን ነገር ሊያወሳስበው እንደሚችል ይነገራል። በተለይም ፕሬዝዳንት ኢሳያስ ጭንቅ ውስጥ የገቡበት ሰዓት ስለሆነም እዚህ ጦርነት ሥልጣናቸውን ጭምር ሊያጡ እንደሚችሉ ይገምታል። መረጃዎች እንደሚጠቁሙት ከላይም ከታችም ከውስጥም ከውጭም ኢሳያስ ጠላት በስቶባቸዋል። ፕሬዚዳንቱ ነገር ዓለም ሁሉ ዝብርቅርቅ ብሎባቸዋል። የኢትዮጵያ ማምረር ራስ ምታት ሆኖባቸዋል። የሚሰማው ነገር ሁሉ ለሻብያ ጥሩ አይደለም። ጦርነቱ የሚጀመር ከሆነም ሻብያ እንኳን አሰብን አስመራን እንኳን ለማዳን የሚሆን አቅም የለውም። ይህን ስለተረዳም ነው ኢትዮጵያ በውስጥ ግጭት ተወጥራ ጦርነት እንዳትከፍትበት የኢትዮጵያን አማጼዎች እየደገፈ ያለው። ሆኖም ግን ይህ የሻቢያ ስልት ኢሳያስን የሚያድን አይመስልም።